ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 9 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የጎጃምና የጎንደር ፋኖ መሪዎች ፋኖ ለምክክር ኮሚሽኑ አስገባ ስለተባለው አጀንዳ ምላሽ ሰጥተዋል። ምላሹን ይዘናል። ከመቶ በላይ የአድማ ብተና የገባበት ጠፍቷል። በአዲስ አበባ ማዕከሉን አድርጎ የተመሰረተው ታጣቂ ቡድን ጉዳይ እያነጋገረ ነው። የዚሁ ታጣቂ ቡድንና የብልጽግናው አገዛዝ ግንኙነትም ሌላው አጀንዳ የሆነ ጉዳይ ነው። ተሰሙታላችሁ። ቅንጡ የግል አውሮፕላን የገዙት አብይ መንግስቱም አውሮፕላን ነበራቸው የሚል ዘመቻ መጀመራቸው ታውቋል። የጀኔራል ታደሰ ወረዳ አስተዳደር ስምምነቱ እየተጣሰ ነው ሲል ክስ ያቀረበ ሲሆን እነ ኮሎኔል ደመቀ ዘውዱ ደግሞ ጦር አሰልፈዋል። ቻይና እስከ 245 ፐርሰንት ሊደርስ የሚችል ታሪፍ እንደተጣለባት አሜሪካ አስታውቃለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች ሊደርሷችሁ ቻናሉን ሰብስክራይብ፣ ላይክ ና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የጎጃምና የጎንደር ፋኖ መሪዎች ፋኖ ለምክክር ኮሚሽኑ አስገባ ስለተባለው አጀንዳ ምላሽ ሰጡ። የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴ የአብይ መድፍና ድሮን፣ የመስፍን አረያ እና ቡድኑ በአማራ ጥላቻ የቆሸሸ አእምሮና የጠለሸ ልብ በጋራ ተሰልፈው የአማራን ህዝብ ለመፍጀት እና የህልውና ትግሉን ለማኮላሸት ሌትተቀን እየሰሩ ይገኛሉ ብሏል። ዘመነ ይህን መልእክት ያስተላለፈው የሀገራዊ ምክክር ኮሚሽኑ ኮሚሽነር መስፍን አረያ ለምክክር ኮሚሽኑ አጀንዳ ያስገባ የፋኖ ቡድን አለ ማለታቸውን ተከትሎ ነው። የመስፍን ቡድን ከብርሃኑ ጁላ ወራሪ ቡድን እኩል ወገቡን አስሮ አማራን የማጥፋት ዘመቻ ላይ ሰበርሰካ እያለ ነው የሚለው ዘመነ። እነዚህ ደመ ቀዝቃዛ ነፍሰ ገዳዮች ነገ በታሪክና በአዲስ አበባው ችሎት ፊት ከነ ብርሃኑ ጁላ እኩል አንገታቸው ተይዞ የሚጠሉትን ፍትህ ይጋታሉ ሲል አብራርተዋል። በእነዚህ የጥፋት ኮሚሽነሮች የሽበት ዘመን ስህተት ለአንድ ሰኮንድ እንኳን የሚንገራገጭ የአማራ ትግል ባይኖርም የክፋት ስራቸውንና የዘር ማጥፋት ዘመቻ ግንባር ቀደም ዘማችነታቸውን ግን ትውልዱ እየተከታተለ መመዝገብ እንዳለበት በአክብሮት እንጠይቃለን በማለት አብራርተዋል። በተመሳሳይ የአማራ ፋኖ አንድነት በጎንደር በዚሁ በመስፍን አራያ ንግግር ዙሪያ በሰጠው መግለጫ ድርጅቱ በመግለጫው ራሱን የምክክር ኮሚሽን ብሎ የሚጠራው አካል መሪ የሆኑት መስፍን አራያ በአማራ የታጠቁ ኃይሎች አጀንዳቸውን ሰጥተውናል ሲል ተናግሯል፣ ይላል የአማራ ፋኖ አንድነት በጎንደር ጉዳዩን የማያውቀው መሆኑን ያሳስባል፣ ያለው መግለጫው ሆኖም ይህ አካል የአብይ አህመድ ወንጀል አለባብሶው ያገዛዙን ዕድሜ ለማራዘም ተለዋጭ የብልጽግና የማወናበጃ ቡድን መሆኑን ስለተገነዘብን ከዚህ ቡድን ጋር ምንም አይነት ግንኙነት ያልፈጸምን መሆኑን፣ እንዲሁም የመታገያ አጀንዳችን ለብልጽግና በሞግዚትነት አደራ ያልሰጠን መሆኑን እናሳውቃለን ሲል ገልጿል። በሌላ በኩል በይልማና ደንሳ ወረዳ የምትገኘውን ዕድሜ ጠገቧን የአንጋር ቁስቋን ቤተ ክርስቲያን ክርስቲያንን ያገዛዙ ሰራዊት እንዳቃጠላት ተገልጸዋል። ቤተ ክርስቲያኗ ከ አምስት መቶ ዓመት በላይ ዕድሜ ያላት ቢሆንም ያገዛዙ ወታደሮች ሰብሮ በመግባት ንዋያ ቅዱሳት ዘርፈዋል። ይበንዲ እንዳለ በአራቱም የአማራ ግዛቶች እየተካሄደ ባለው ዘመቻ አንድነት በምዕራብ ጎንደር ቀጠና መቶ አስራ አራት የአድማ ብተና አባላት ከነሙሉ ትጥቃቸው ደብዛቸው መጥፋቱ ተነግሯል። በዚሁ ቀጠና ከሁለት ሳምንት በፊት ሁለት ሻምበል ሙሉ የአድማ ብተና አባላት ከነ ሙሉ ትጥቃቸው የደረሱበት አለመታወቁ ይታወሳል። መቶ አስራ አራቱ የአድማ ብተና አባላት ከስምሪት ቀጠናቸው ወጥተው የጠፉት በያዝነው ሳምንት ብቻ ሲሆን የጠፉትን ፍለጋ መከላከያ ሰራዊቱ በከባድ መሳሪያ ታግዞ አሰሳ እያደረገ ነው ተብሏል። የአድማ ብተና አባላቱ በቅርቡ በብር ሸለቆና በሌሎች ወታደራዊ ማሰልጠኛ ጣቢያዎች ተመርቀው በዞኑ ስምሪት ተሰጥቷቸው የነበሩ ናቸው ተብሏል። አቶ አረጋ ከበደ ሙሴዎቻችን ያሸናቹ ያላቸው አዳዲስ ምሩቃን የአድማ ብተና አባላት ከነ ሙሉ ትጥቃቸው በገፍ እየከዱ መጥፋታቸውን ቀጥለዋል። በምዕራብ ጎንደር ዞን መተማ ዮሐንስ ወረዳ ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል መቶ አስራ አራቱ በስምሪት ቀጠና ላይ በነበሩበት ነው ከነ ሙሉ ትጥቃቸው ደብዛቸው የጠፋው። ለምዕራብ ጎንደር ዞን ተመድበው ከነበሩ ስምንት መቶ የሚደርሱ አድማ ብተና አባላት መካከል ገሚሶቹ ከነ ሙሉ ትጥቃቸው ከርተው የጠፉ ሲሆን ከቀሩት መካከል ደግሞ አብዛኛዎቹ በሰሞኑ ውጊያ ተሳትፈ መገደላቸው ታውቋል። ለዚሁ ዞን ተመድበው ከነበሩ አዳዲስ ምሩቃን የአድማ ብተና አባላት መካከል ከሁለት ሳምንት በፊት ሁለት ጋንታ ሙሉ አባላት ግዳጅ ተሰጥቷቸው ወደ ኮኪት ቀጠና በተሰማሩበት ከነ ሙሉ ትጥቃቸው ደብዛቸው መጥፋቱን ሮሃ መዘገቧ ይታወሳል። ወታደሮቹ እየተሰናዱበት የሚገኘው የክልሉ ጸጥታ ቢሮ ከሰሞኑ አንድ አዲስ እቅድ ተግባራዊ አድርገዋል። እቅዱም በየዞኑ የተመደቡ ሁሉም የአድማ ብተና አባላት ከውጊያ መልስ ትጥቃቸውን እንዲጠረነፍና ውጊያ ሲኖር ብቻ እንዲሰጣቸው የሚል ነው። ይህ መመሪያ ተግባራዊ መደረጉን ተከትሎ ከውጊያ ጊዜ ውጪ ትጥቃችን የማይሰጠን እኛ እንታመንም ወይ የሚል ጥያቄ ያነሱ በርካታ ቁጥር ያላቸው የአድማ ብተና አባላት ሰራዊቱን በማሳመጽ በሚል ለእስር መዳረጋቸው ተረጋግጧል። ብርጌድ ነሐማዱ የተባለው የኢሳያስ ተቃዋሚ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት ሊጠቀም ነው። የኤርትራው የተቃውሞ እንቅስቃሴ ብርጌድ ነሐማዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል ገልጸዋል። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም አስታውቀዋል። ብርጌድ ነሐማዱ የሚቀላቀሉ ኤርትራውያን ዋስተኛ ብርጌድ ነሐማዱን የሚቀላቀሉ ኤርትራውያን ዋስተ ና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ነሃማዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑትና የንቅናቄው የዲፕሎማሲ ክፍል ኃላፊ አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ሰይድ ነሃማዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የጽህፈት ቤቱን መከፈት የተገለጸው ብርጌድ ነሃማዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 192017 ዓ ም ኤርትራውያን የተገኙበትን ስብሰባ አዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሂድ ነው ብለዋል ማዱ ካለፉት ሶስት አመታት ወዲህ በተለይም ምዕራባውያንና መካከለኛው ምስራቅ ሀገራት የተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያው ይታወቃል። ቡድኑ ኢትዮጵያ ውስጥ በሰመራ በመቀለ፣ ወይም ሁመራ አካባቢዎች ትግሉን የማስፋት ፍላጎት እንዳለው አቶ በየነ ገልጸዋል። ብርጌድና ሀማዱ የትጥቅ ትግል ለመጀመር አባሎቻችን በመመዝገብና መደራጀት ላይ እንደሆኑ የሚናገሩት አመራሩ ፍቃድ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 ቅንጡ የግል አውሮፕላን የገዙት አብይ መንግስቱም አውሮፕላን ነበራቸው የሚል ዘመቻ ጀምሩ። የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ይጠቀሙበት የነበረው ዳሽ ፋይፍ ቡፋሎ አውሮፕላን በአየር ኃይል የጥገና ሰራተኞች የጥገና ስራ ተሰርቶለት ከሰላሳ ሰባት ዓመት በኋላ ለበረራ በግቷል ሲሉ የአብይ ስልጣን አስጠባቂውና ምርኮኛው ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የአገዛዙ ሚዲያዎችም በትናንትናው ዘገባቸው ላይ የቀድሞ ፕሬዝዳንት መንግስቱ ኃይለማርያም አውሮፕላን የሚል መረጃ ደጋግመው ሲ ጠቀሙ ታይተዋል። ይህም በበርካታ ህዝብ ዘንድ ኮሎኔል መንግስቱ ራሳቸው ብቻ የሚበሩበት ፕሬዚደንሻል አውሮፕላን ነበራቸው ማለት ነው የሚል ጥያቄ ጭሯል። ኢትዮጵያ ቼክ በዚህ ዙሪያ አንድ ስሜ አይጠቀስ ያሉ የታሪክ ምሁርና የኢትዮጵያ አየር መንገድን መረጃ ጠይቅ ያለው ሲል ዘገባ ሰርቷል። እርግጥ ነው የመንግስት ሚዲያዎቹ ሲጽፉት የቀድሞ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን የሚል ሀረግ ተጠቅመዋል። ይህም አሳሳች ነው። ምክንያቱም ኮሎኔል መንግስቱ ለግላቸው ይጠቀሙበት የነበረ አውሮፕላን አልነበራቸውም። የውጭ በረራ ሲኖራቸው ይጠ ሲጠቀሙ የነበረው የኢትዮጵያ አየር መንገድ አውሮፕላኖችን ነበር፣ ብለው የታሪክ ምሁሩ ተናግረዋል። አንድ የኢትዮጵያ አየር መንገድ ኃላፊ በአጭር የጽሁፍ መልእክት ለመሰረት ሚዲያ በላኩት ማብራሪያ ይህንኑ ሀሳብ ተጋርተው ይህ ዲኤችሲ አምስት አውሮፕላን በመንግስቱ ጊዜ በኢትዮጵያ አየር መንገድ አርማ የተቀባና በአየር መንገዳችን ስር ይበር የነበረ ነው። ወዲያው ግን ከአገልግሎት ውጪ ተደርገው ነበር በማለት አስተያየታቸውን ሰጥተዋል። በዚህም መሰረት የመንግስት ሚዲያዎችና ብርሃኑ ጁላ በዚህ ዙሪያ ባሰራጩት ዘገባ ላይ የቀድሞ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን በሚል ያቀረቡት መረጃ ሀሰተኛ መሆኑ ተረጋግጧል። ታዲያ ብርሃኑ ጁላም ሆኑ የብልጽግና ልሳናት ሚዲያዎች ይህን መረጃ ለምን አሰራጩ የሚለው ቀዳሚ ጥያቄ ነው። ከሰሞኑ በአንድ ትሪሊዮን ብር የግላቸውን ቤተ መንግስት እየገነቡ ያሉት አብይ አህመድ አሁን ደግሞ ቅንጡ የግል አውሮፕላን በሚሊዮን ዶላሮች መግዛታቸውን ተከትሎ የተሰራጨውን መረጃ ለማድበስበስ ነው። ይህ መረጃም እኔ ብቻ ሳልሆን መንግስቱም የግል አውሮፕላን ነበራቸው በሚል የተሰጠ ምላሽ ነው። ሆኖም አብይ በቀጣይ የሚያቁለጨልጩትን ህዝብ አውሮፕላኔን ይልኝ አሊያም መርቅልኝ ማለታቸው እንደማይቀር ተገምቷል። የጀኔራል ታደሰ ወረደ አስተዳደር ስምምነቱ እየተጣሰ ነው ሲል ክስ አቀረበ። በታደሰ ወረደ የሚመራው የትግራይ ክልል ኮሚኒኬሽን መስሪያ ቤት ትናንት ባወጣው መግለጫ የአማራ ክልል ኮሚኒኬሽን ጽህፈት ቤትና የአማራ ብሮድካስቲንግ ኮርፖሬት ዛሬ ሚያዝያ 8 2017 ዓ.ም ህገ መንግስቱን በመጣስ ሁመራን የአማራ ክልል አካል አድርጎ በማቅረብ የፕሪቶሪያ ውልን የሚጻረር ዜና ይዘው ወጥተዋል ሲል ገልጸዋል። ይህ ድርጊት ቀላል አይደለም ያለው የትግራይ ክልል፣ ነገር ግን ሆን ብለው የትግራይን ህገ መንግስታዊ ክልል የአማራ ክልል አካል አድርገው ደጋግመው መጥቀሳቸውን ቀጥለዋል ብለዋል። እነ ታደሰ ወረደ ይህን ይበሉ እንጂ የወልቃይት ጠገዴ ሰቲት ሁመራ አካባቢን ህዋት በኃይል ይዞት እንደኖረ እና በህዝብም ላይ ግፍ እንደተፈጸመ ለዓመታት ሲነገር ቆይተዋል። አሁን ላይም ክልሉ በአማራ ክልል ስር እየተዳደረ ሲሆን፣ በአካባቢው ያሉ የአማራ ተወላጆችም ከቀደመው የተሻለ ነጻነት እንዳላቸው ይናገራሉ። ሆኖም እነ ታደሰ ወረደ ከብልጽግናው አገዛዝ ጋር በሚፈጥሩት ሽኩቻ ወልቃይትን የመጫወቻ ካርድ በማድረግ ሲጠቀሙ ይታያሉ። ይህ በእንዲህ እንዳለ እነ ኮረኔል ደመቀ ዘውዱ በወልቃይ ቀጠና የተከዜ ዘብት ለተባለው ወታደር ስልጠና እየሰጡ ነው። አሚኮ በትናንትናው ዘገባው በአማራ ክልል ወልቃይ ጠገዴ ሰቲት ሁመራ ዞን ወታደራዊ ስልጠና የወሰዱ መሪዎች ስልጠናቸውን አጠናቅቀው ተመርቀዋል ሲልም ዘገባ አሰራጅተዋል። እነ ታደሰ ወረደን ያበሳጫቸውም ይህ ዘገባ ነው። በስልጠናው የወልቃይ ጠገዴ ሰቲት ሁመራ ዞን አስተዳዳሪ አሸተደምለው የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮለኔል ደመቀ ዘውዱን ጨምሮ የዞኑ መካከለኛና ከፍተኛ የሥራ ኃላፊዎች ወታደራዊ ስልጠና ወስደዋል ተብሏል። በዘገባው በምረቃ ሥነ ሥርዓቱ ላይ መልእክት ያስተላለፉት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮለኔል ደመቀ ዘውዱ የተደራጀና የተቀናጀ ህዝብ ችግሮችን መቋቋምና ፈተናዎችን ማለፍ ይችላል ብለዋል። ለዚህም ከላይ እስከታች ያለውን መሪ ወታደራዊ ሳይንስ አሰልጥኖ ማደራጀት አስፈላጊ ሆኖ መገኘቱን ተናግረዋል። ለማንነታችን እና ለወሰናችን ዘብ የምንሆነው ህዝቡና መሪው በወታደራዊና ስነ ልቦናዊ ቁመና የተሻለ ሲሆን ነው ብለዋል። ቻይና እስከ 245% ሊደርስ የሚችል ታሪፍ እንደተጣለባት አሜሪካ አስታውቃለች። ዋይት ሐውስ ባወጣው መግለጫ ቻይና አጸፋዊ እርምጃ በመውሰዷ እስከ 245% የሚደርስ ታሪፍ እንደተጣለባት ገልጸዋል። በመግለጫው ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ የአሜሪካን ኢኮኖሚ ዳግም ለማሳደግ አሜሪካን ቀዳሚ ያደረገ የንግድ ፖሊሲ እየተከተሉ እንደሆነ የተመላከተ ሲሆን ከ75 በላይ ሀገራት ከአሜሪካ ጋር አዲስ የንግድ ስምምነት እንዲኖር ተወያይተዋል ብለዋል። በውይይቶቹ የተ ነሳ በሀገራቱ ላይ የተጣለው ታሪፍ እንዳይተገበር የተወሰነ ስለመሆኑ ዋይት ሀውስ ገልጾ ቻይና ግን አጸፋዊ እርምጃ በመውሰዷ እንዲተገበርባት ሆኗል ብለዋል። ዋይት ሀውስ ጨምሮም ከወራት በፊት ቻይና እንደ ጋሊየም እና ጀርማኒየም ያሉ ወሳኝ የቴክኖሎጂ ቁሶች ወደ አሜሪካ እንዳይላኩ ከልክላለች ያለ ሲሆን በዚህ ሳምንት ደግሞ ለመኪና ሰሪዎች፣ ለኤሮስፔስና ለወታደራዊ ግልጋሎት የሚውሉ ስድስት የከበሩ ማዕድናትን ወደ ውጭ እንዳይላኩ ከልክላለች ብለዋል። ዋይት ሀውስ ቻይና በትክክል ምን ያህል መጠን ያለው ታሪፍ እንደ